አርብ ጀምሮ ለሶስተኛ ቀኑን የቀጠለው የእስራኤል እና የኢራን ጦርነት እየተባባሰ ነው። ዛሬ በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። በእስራኤል የተፈጸሙ ጥቃቶች፣ እስራኤል በኢራን ውስጥ የሚገኙ ኢላማ መምታቷን ቀጥላለች። የእስራኤል መከላከያ ኃይል እንዳለው ከሆነ በዛሬ ዕለት 250 ኢላማዎች መጥቷል። የኢራን መገናኛ ብዙሃን እንደዘገቡት እስከ ቅዳሜ እኩለ ቀን ድረስ 128 ሰው ሲገደሉ 900 የሚደርሱ ደግሞ ተጎድተዋል። ከሟቾች መካከል በርካታ ህጻናት ይገኘበታል። በኢራን ደግሞ የተፈጸሙ ጥቃቶች፣ ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃት የፈጸመች ሲሆን በእነዚህም ስድስት ሰዎች ከቴልአቪቭ በስተ ደቡብ የምትገኘው ባትያም በምትባል ቦታ እንዲሁም አራቱም በሰሜናዊ ታምራ ከተማ በአጠቃላይ አስር ሰዎች ተገድለዋል። ከመቶ በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣን አስታውቀዋል። ዛሬ እሁድ ከሰዓት በኋላ ከፍተኛ ቁጥር ያለው ሚሳኤሎች ወደ እስራኤል ማስወንጨፍ ጥቃት ሰንዝራለች። የእስራኤል ጦር ሰራዊት እንዳለው ከሆነ አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳት ስለመድረሱ የወጣ ዘገባ የለም። በሌላ በኩል እስራኤል እየወሰደች ባለው ጥቃት በኢራን ዋና ከተማ ቴሄራን የሚገኘው የሳራን ነዳጅ ማከማቻ መምታቷን የኢራን ነዳጅ ሚኒስተር ገልጿል። የነዳጅ ማቀነባበሪያው በጥቃቱ እሳት አደጋ ቢነሳበትም በአሁኑ በስራ ላይ መሆኑን ተሰምተዋል። እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ሃሚኒ ካሚኒን የመግደል እድል እንዳላት ለአሜሪካ መግለጿ ተዘግቧል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በዚህ ጦርን ልትሳተፍ እንደምትችል ጠቁመዋል፣ ግን መሪውን መግደል ተገቢ ያለመሆኑን እንደገለጹም ተሰምተዋል። ኢራን በሃይፐርሶኒክ ሚሳኤል በእስራኤል ሃይፋ ግዛት ጥቃት እየፈጸመች እንዳለ በምስል ተደግፎ የወጡ ዘገባዎች አመላክተዋል። በትናንትናው ምሽት የቀጠለው ጥቃት ነው ተብሏል። በኢራቅ የሚገኘው የአሜሪካ ጦር ሰፈር የድሮን ጥቃት ተፈጸመ። ጥቃቱ የደረሰው በምዕራብ ኢራቅ አምባረ ግዛት በሚገኘው ኢል አሳድ የጦር ሰፈር ነው ተብሏል። ጥቃቱ በማንዴት ተፈጸመ። ምን አይነት ጉዳት እንደደረሰ ግን የተገለጸ ነገር የለም። ኢራን በእስራኤል ትልቁ የአየር ማረፊያ የሚበለው ቤርጎሬን የአየር ማረፊያ በኢራን ሚሳይል ተመትቷል። ቤርጎሬን የእስራኤል ዋና የአየር ማረፊያ ነው ተብሏል። ሀይፋ የተሰኘው ወደብም ትልቁ የእስራኤል ወደብ ሲሆን እነዚህ አካባቢ ከፍተኛ የፔትሮሌም ማከማቻና በርካታ የሰራዊቱ መሳሪያ ማምረቻ ኢንዱስትሪዎች የሚገኙበት ነው። ከምሽቱ ጥቃት በኋላ በስፍራው ከፍተኛ ጭስም ታይቷል። ትሄራንም የአሜሪካ ስር ጦር ድሮን ጣለች። የኢራን አብዮታዊ ዘብ አንድ አሜሪካን ጨምሮ ሁለት ሰው አልባ አውሮፕላኖች በዛንጃ ግዛት መጥቶ መጣሉን ገልጿል። እስራኤላውያን በተቻለ ፍጥነት ከሀገሪቱ መልቀቅ አለባቸው፣ ምክንያቱም ከዚህ በኋላ ሀገሪቱ ለኑሮ የምትመቻ አትሆንም ሲሉ የኢራን ጦር ኃይሎች አሳውቀዋል። ዘገባውን ያደረሰው የሳውድ ዜና አውታር ትዊተር ገጽ ላይ እየሰፈረ ነው። ኢራን በጠቅላይ ሚኒስትር ቤንጃሚን ኔታንያሁ መኖሪያ ቤት ላይ ጥቃት መድረሱ ትገልጻለች። በቄሳር የሚገኘው የጠቅላይ ሚኒስትሩ ቤት እና በሃዳር የኃይል ማከፋፈያ ተቃጣ ጥቃት መፈጸሙን የኢራን ጦር አሳውቋል። በጥቃቱ የደረሰ ጉዳት ስለ መኖር የተገለጸ የለም። ዞ ከመካከለኛው ምስራቅ እየተከሰተ ያለው ነገር እጅግ በጣም አሳሳቢ መሆኑን ቀጥሏል። እስራኤል ዋነኛ የጦር መሳሪያ አቅራቢዎች እነማናቸው የትኞቹስ ማቅረብ አቆሙ የሚለውንም በዝርዝር የምና ይሆናል። የእስራኤል ጦር መሳሪያ በማቅረብ ጀርመን ሶስተኛ ደረጃ ይዛለች። የእስራኤል ጦር አሜሪካ የእስራኤል ጦር የመሬት ውስጥ ምሽግ የሚያፈራርሱትን ጨምሮ ከባድ መሳሪያዎች ማቅረቧን አቁማለች። አሜሪካ የእስራኤል ጦር 35000 ፍልስጤማውያን እንደገደሉ ምክንያት በሆነው የስድስት ወራት ጦርነት ሲጠቀሙባቸው የነበረው የመሬት ውስጥ ምሽግ የሚያፈራረሱትን ጨምሮ ከባድ መሳሪያዎች ማቅረቧን አቁማለች። የአሜሪካው ፕሬዚዳንት ጆ ባይደን ይህ ውሳኔ ያሳለፉት የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያው የዋሽንግተን ተቃውሞ ደጓን በመተው ራፋን ለማጥቃት ውሳኔ ባሳለፉበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር የጦር መሳሪያ ድጋፍ ከቆመ በጥፍራችን ቢሆን እንዋጋለን ብለው ነበር። አሜሪካ ለመካከለኛው ምስራቅ አጋሯ እስራኤል የጦር መሳሪያ በማቅረብ ቀዳሚ ሀገር ነች። በናዚ አይሁድ ዘር ማጥፋት ወይም ሆልካስትን የተፈጠረው ቁስል ለማከም በሚል ምክንያት ጭምር ጀርመን ለእስራኤል የጦር መሳሪያ በማቅረብ ሁለተኛዋ ስትሆን ጣሊያን ደግሞ ሶስተኛ ደረጃን ይዛ ትገኛለች። ሁለቱ ሀገራት ማለትም ካናዳና ኔዘርላንድ ለእስራኤል የሚያቀርቧቸው የጦር መሳሪያዎች ዓለም አቀፍ ህጎችን በመጣስ መልኩ በጋዛ ንጹሀን ለመግደልና መንደሮችን ለማውደም ጥቅም ላይ ይውላል በሚል ስጋት አቁመዋል። የእስራኤል ዋነኛ የጦር መሳሪያ አቅራቦች የሚከተሉት ናቸው። እያንዳንዳቸውን በዝርዝር እናቀርባለን። በመጀመሪያ የምናገኛት አሜሪካ ስትሆን እንደ አሜሪካ ባለስልጣናት ከሆነ ወደ እስራኤል እንዳይጫን እገዳ ተጣለበት ከ1800 እስከ 2 ፓውንድ ወይም 907 ኪሎ ግራም ቦምብና 1700 ባለ 500 ፓውንድ ቦምብ ያካትታል። ቦምቦቹ እንዳይጫኑ የተደረገው ባለ 2000 ፓውንድ ቦምቦች እንደ ራፋ ባሉ ብዙ ህዝብ ባለበት የመኖሪያ መንደሮች አደጋ ያስከትላሉ በሚል ስጋት መሆኑን ባለስልጣኑ ተነግሯል። አሜሪካና እስራኤል ከ2018 እስከ ሀም ስምንት የሚቆይ ሶስተኛው የአስር ዓመት የመግባቢያ ሰነድ ተፈራርመዋል። በዚህም ስምምነት መሰረት አሜሪካ ለወታደር እርዳታ 38 ቢሊዮን ዶላር፣ ለጦር መሳሪያ መግዣ 33 ቢሊዮን ዶላር እንዲሁም እንደ ሚሳኤል መከላከያ ስርዓት 5 ቢሊዮን ዶላር ትሰጣለች። የስቶክሎም ዓለም አቀፋዊ ፒስ ሪሰርች ኢንስቲትዩት ኤስ አይ ፒ አር አይ ባለፈው መጋቢት በዋጣው ጥናት መሰረት እስራኤል ከ2019-2023 ድረስ 69 በመቶ የሚሆነው ወታደራዊ ድጋፍ ያገኘችው ከአሜሪካ ነው። እስራኤል በጣም ዘመናዊ የተባለችው የአሜሪካ ኤፍ35 ጆይንት ስትራቴጂ ፋይት ጀት መጠቀም ችላለች። እስራኤል ከባለፈው ዓመት መጨረሳ ጀምሮ 75 ባለ ኤፍ35 የጦር ጀቶች ለመግዛት በሂደት ላይ ስትሆን 36ቱንም ተረክባለች። በሁለተኛ የምናገኛት ጀርመን ሲሆን ጀርመን ለእስራኤል የምታደርገው እርዳታ በ2022 ከነበረው በአስር እጥፍ አድርጎ በ2023 2023 ወደ 31 ሚሊዮን ዶላር ከፍሏል። ነገር ግን ከዚህ ዓመት መጀመሪያ ጀምሮ እስራኤል በጋዛ እያካሄደች ያለውን ጦርነት ከፍተኛ ትጭት ማስተናገዱን ተከትሎ ጀርመን ለእስራኤል የምታደርገውን የጦር መሳሪያ መጠን ቀንሳለች። በዚህ ዓመት 32000 ዩሮ ዋጋ ያላቸው የጦር መሳሪያዎች እስካሁን መላካቸው የጀርመን ዘ ኢኮኖሚስ ሚኒስቴር ባለፈው ወር ገልጿል። ጀርመን ለእስራኤል በዋናነት የምታቀርበው የአየር መከላከያ ስርዓት ግንኙነት መሳሪያ እንደሆነ ተገልጿል። ከ2019 እስከ 2023 ድረስ ጀርመን 30 በመቶ የሚሆኑ የእስራኤል ወታደር እርዳታ እንደምትሸፍን ዩኤስ አይ ፒ ዲ አር መረጃ ያሳያል። በሶስተኛ ደረጃ የምናያት ጣሊያን ስትሆን የጣሊያን የውጭ ጉዳይ ሚኒስቴር ምንጭ ጠቅሶ ሮይተርስ እንደዘገበው ከሆነ ከሶስት ትላልቅ የእስራኤል የጦር መሳሪያ አቅራቦች አንዱ የነበረችው ጣሊያን የጋዛ ጦርነት ከተጀመረ በኋላ መላኳን አቁማለች። ሁሉም ነገር ቆሟል። ከመጨረሻውም ሽያጭ የተከናወነው በኅዳር ወር ነበር። የጣሊያን ሕግ ጦርነት የሚካሄድና የዓለም አቀፋዊ ግን ይጥሳል ለሚባለው ሀገራዊ ጦር መሳሪያ እንዳይተላለፍ ያግዳል። እንደ ኤስአይፒአርአይ መረጃ ከሆነ ከ2019-2023 ድረስ ጣሊያን አንድ በመቶ የሚሆኑ የእስራኤል ወታደር እርዳታ ትሸፍናለች ተብሏል። ሌላኛው የምናገኛት እንግሊዝ ስትሆን፣ እንግሊዝ ለእስራኤል ቀጥተኛ የጦር መሳሪያ ድጋፍ አታደርግም። ነገር ግን ኩባንያ ለእስራኤል የጦር መሳሪያ የሚውል ክንፎችን እንዲሸጡን ፍቃድ ትሰጣለች። ባለፈው ዓመት ኩባንያዎቹ 52 ሚሊዮን ዶላር ዋጋ ያላቸው የመከላከያ መሳሪያ እንዲሸጡ ፍቃድ ሰጥቷል። በመጨረሻ የምናገኛት ካናዳና ኔዘርላንድስ ነው። ካናዳ መንግስት ከጥር ስምንት ጀምሮ ወደ እስራኤል የጦር መሳሪያ እንዳይሄድ ማገዱንና ይህ ኦቶም የጦር መሳሪያ ዓለም አቀፋዊ ህግ መሰረት ጥቅም ላይ መዋላቸው እስከማታረጋገጥ ድረስ ይቀጥላል ብለዋል። ዓለም አቀፋዊ የመብት ተሟጋች እንደሚሉት ከሆነ በእስራኤል አየር ጥቃት ውስጥ ከሚሞቱት አብዛኛዎቹ ንጹሐን ናቸው። ካናዳ ሐማስ ከተጀመረ ባለፈው ጥቅምት ወዲህ 221 ሚሊዮን ዶላር ሽያጭ ፈጽማለች። በመጨረሻ የምናገኛት ኔዘርላንድ ስንትሆን የደች መንግስት ኤፍ35 የጦር ጀቶ ክፍል በኔዘርላንድ ማከማቸው ወደ እስራኤል ማጓጓዘን ባለፈው ያለፈው የካቲት አቁመ ሲሆን ፍርድ ቤት ደቾች የሰብዓዊ መብት ለመጣስ ጥቅም ላይ ይውላል በሚል ውሳኔ ካሳለፈ በኋላ ነው። ጠቅላይ ሚኒስተር ቤንጃሚን ኔታንያሁ የአሜሪካን ማስጠንቀቂያ ተከትሎ እስራኤል ብቻዋን መቆም ትችላለች ብለዋል። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ አሜሪካ የጦር መሳሪያ ድጋፍ ካቋረጠ በጥፍራችን ቢሆን እንዋጋለን እንጂ ወደ ኋላ እንመለስም ብለዋል። የአሜሪካ የእስራኤል የጦር ወደ ራፋ ገብቶ ጥቃት ከከፈተ ቀጣይ እርምጃዎች ውስዳለው ስትል ማስጠንቀቂያ ይታወቃል። ፕሬዚዳንቱ በእለቱ የነበረው የአሜሪካ ፕሬዚዳንት ለእስራኤል ቦምብ እንደማትልክ እስራኤል ጦሯን በርካታ ስደተኞች ወደ ተጠለሉበት ራፋ ከላካይ ተጨማሪ እርምጃ ሊወስዱ እንደሚችሉ አስታውቀው ነበር። አሜሪካ ለእስራኤል በሰጠችው ቦምቦች ንጹሐን ዜጎች መግደል አመነች። አሜሪካ ወደ እስራኤል ቦምብ መላክ አቆመች። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ራፋ እንዳንገበ የሚከለክለን አካል የለም ያሉ ሲሆን እስራኤል ውጊያው እንደምትቀጥልበት ተናግራለች። ካለፈው ካልፈለግን ብቻ መቆም እንችላለን ያሉት ጠቅላይ ሚኒስትሩ አስፈላጊ ሆኖ ከተገኘ በጣቶቻችን ጥፍሮች እንዋጋለን ብለዋል። የእስራኤሉ መከላከያ ሚኒስትር ዮቭ ጋላንትም የአሜሪካ ማስጠንቀቂያ ያጣጣሉ ሲሆን፣ ጠላቶችን ወዳጆች፣ እስራኤል ለማንም የምትንበረከክ መሆን መሆኗ መረዳት ያለባቸው ብለዋል። ጠንካራ ሁነን በቆምን ግንባችን እናሳካለን ብለዋል። የመከላከያ ሚኒስትሩ ዮቭ ጋላንት በተባበሩ መንግስታት ድርጅት እስራኤል አምባሳደር ጊላንድ ኤርዳን የአሜሪካ ውሳኔ የሚያበሳጭ ነው ያሉ ሲሆን ዋሽንግተን እንድትለ ለእስራኤል የምትሰጠው ድጋፍ ማቆም የለባትም ብለዋል። አሜሪካ በተጨማሪም ካናዳ፣ ሌሎች አውሮፓ ሀገራት ለእስራኤል የጦር መሳሪያ እንዳይሸጡ እገዳ ጥለዋል። የአሜሪካው ፕሬዚዳንት በለቱ ውስጥ ከሲኤንኤን ባደረጉት ቃለመጠይቅ እስራኤል በሰጠነው ቦምብ ንጹሐን ተገድለዋል ማታውን ይታወሳል። ፍልስጤም ነጻ እታገላለሁ ለሚለው ሐማስ ባሳለፍነው ጥቅምት ወር በእስራኤል ላይ ድንገተኛ ጥቃት ማድረሱን ተከትሎ ነበር ጦርነቱ የተቀሰቀሰው። በእስራኤል በሐማስ ታጣቂዎች ያነጣጠረነው ጥቃት ባለችው የመልሶ ጥቃት ከ65 ሺ በላይ ፍልስጤሚዋን እየተገደሉ ነው።